አምላኳ መብራቷ የሆነላትን ከተማ ማየት አትፈልጉ? ነግቶ የማይጠልቅ ብርሃን ኢየሱስ ክርስቶስ ሐዘን ሐዘን ሐዘን ይህች ዓለም ጆሮን ጨው የሚያደርግ አንዱን ስንሻገረ ወዳም አንለቀሽ የምማንላል ልባችንን የምንተክልባት ፍጹም ተስፋችን የምናረጋት አንቺ ከሌለሽ አልኖርም የምንንባት፣ እዚህ የምትኖር ከተማ የለችን። ቁስሏቸው ቁስሏችን መድማታቸው መድማ ነው። እንደ ክርስቲያኑ ወግ ነው የምንኖረው፣ ራሳችንን ከታመሙት ጋር እንቆጥራለን። ይህ እኮ የወንጌል የጽድቅ አንዱ መንገድ እኮ ነው። በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን እንጂ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ አሥራ ሦስት ቁጥር አሥራ አራት በዚህ የምትኖር ከተማ የለችንም። ለክርስቲያኖች እንድንሰማው ከሚገባው ነገር አንዱ በዚህ ዓለም በዚህ ምድር የምንናፍቃት ሌላ ከተማ እንደሌለችን ይልቁንም ግን በተስፋ የምንጠብቃት ልባችን የሚናፍቃት በዚያ ለዘላለም እንድንኖር የምንጠብቃት ሌላ የተስፋ ሀገር፣ ሌላ የተስፋ ከተማ ሌላ የተስፋ ህይወት እንዳለን አድራሻዋንም ከተማዋንም ማወቅ ይገባናል። ጌታችን በዚህ በማቴዎስ ወንጌል ምዕራፍ 24 ላይ የመጨረሻ ምልክት ለቅዱሳን ሐዋርያት ሲነግራቸው ድንጋይ በድንጋይ ላይ ሳይፈርስ ሳይወድቅ አይቀርም ነው ያላቸው። እውነት ነው፣ ያማረው መቅደሳቸው ፈርሷል። እውነት ነው፣ አይተውት የተደነቁበት መቅደሳቸው እንዳልነበር ሆኗል። ጌታችን የጀመረው በልባቸው ውስጥ ስለ መቅደሳቸው የነበረውን የገነን አመለካከት በማፍረስ ነው የጀመረው። ነገሩ ከዚህ ቢጀምር ተገቢ ነው ወገኖቼ። ይህንን ማሰላሰል ጠቃሚ ነው ወገኖቼ። የምንመካባቸው ነገሮች ይፈርሳሉ። የተመረኮዝናቸው ነገሮች ይሰበራሉ በእጆቻችን አፋችንን የጫንባቸው ያስደነቁን ያስገረሙን የዚህ ዓለም ጉዳዮች አንድ ቀን ያከትማሉ ወገኖቼ መፈራረሳቸው አይቀርም ማብቃታቸው አይቀርም። ከእሱን የጀመረው ጌታችን ይልቅ ምን አለበት እግዚአብሔርን ቢያደምቁት ኖሮ ይልቅ ምን አለበት እሱ ሊሰራ ያለውን ነገር ቢመሰጡበት ኖሮ። ልባቸው፣ ቀለባቸው፣ ሀሳባቸውም ያለው የሰሩት መቅደሳቸው ላይ ነው። ግን እኮ የሚፈርስ ነው ወገኖቼ የኔና የናንተ ልባችን የኔና የናንተ ሐሳባችን፣ የኔና የናንተ መንፈሳችን፣ የኔና የናንተ ናፍቆታችን፣ የኔና የናንተ ትኩረታችን በዚህ ዓለም ላይ ይሆን? እኛ ክርስቲያኖች የምንጣበቅባት አንለቅሽም የማንላት ልባችንን የምንተክልባት ፍጹም ተስፋችንን የምናረጋት አንቺ ከሌለሽ አልኖረም የምንንባት። እዚህ የምትኖር ከተማ የለችን። እቺ ከተማ ወይም እችን ዓለም ማለት ነው፣ በጨለማው ዓለም ገዢ በዲያብሎስ እየተያዘች እንደሆነ ያስታውቃል። ሐዋርያው ቅዱስ ጳውሎስ የጨለማው ዓለም ገዢ ብሎታል ዲያብሎስ። በክፋት እየባሰች በነገር እየጠቆረች በመከራ እየወየበች በወንጀል እየጠለሸች ደግሞም እየከሰመች ናት ያለችው። በዚህ ዓለም የምትኖር የጨለማ ከተማ የለችንም። እናስ የብርሃኗን ከተማ እንፈልጋለና። እሷ ማን ናት? የምትመጣው ሰማያዊት ኢየሩሳሌም ናት። ብርሃኗ ማን ነው? ቅዱስ ዮሐንስ በራእዩ አንድ አስደናቂ ነገር ይነግረናል። ምን ይላል? በጉ መብራቷ ስለሆነ ፀሐይና ጨረቃ ሊያበሩላት አያስፈልጋትም የሚላት ከተማ ናት። ነቢዩ ነብዩ ኢሳያስም ተናግሮላታል። ፀሐይ በቀና አበራላትም ጨረቃም በሌሊት አያስፈልጋትም፣ ከዋክብትም በሰሌዳዋ ላይ አይነጠፉላትም። በጉ ኢየሱስ ክርስቶስ

የማይበዘብዝ የማያጥበረብር ብርሃን ኢየሱስ ክርስቶስ መብራቷ የሆነላትን ከተማ አትናፍቋት? ምን አይነት ትሆን እቺ ከተማ? አምላኳ መብራቷ የሆነላትን ከተማ ማየት አትፈልጉ? መጨለምና መንጋት የሌለባት ከተማ ምን አይነት ከተማ ብትሆን ነው ወገኖቼ? እቺን ከተማ ክርስቲያኖች አገራችን አድራሻችን ቦታችን ይቺ ከተማ ናት። ወገኖች ከሰማችኋቸው፣ በመጽሔት ካያችኋቸው፣ በፊልም ከተረዳችኋቸው ካስደናቂ የዓለማችን ከተሞች ጋር አይን አይቷት፣ ጆሮ ሰምቷት፣ ቅኔ ተቀኝጧት፣ ብዕር ቃኝቷት፣ ልብ አስቧት የማያውቅ ልዩ ከተማ ለእኔና ለእናንተ ተዘጋጅታለች። እዚች ከተማ ጉዞ ጀምረናል። እውነት ትፈልጓት አላችሁ ነው? ከዚች ዓለም ጋር ተጣምቀናል። ሌላ ከተማ አለች። እቺ የምንኖርባት ከተማና ዓለም አሁን አሁን የሐዘን ከተማ ናት። ሙሉ ለሙሉ ከሰማናትና ካየናት ልብ የምታደማ ናት። ሰው የሰው ነገር የሚገባ ስለ ሰው ግድ የሚሰጠን ከሆነ ምን ነው ብሔርኩ የምታሰኝናት፣ ሀዘን የበዛባት፣ ዋይታ የበዛባት፣ ለቅሶ የበዛባት፣ ግፍ የበዛባት፣ ጭካኔ የበዛባት። ታዲያ እንዲህ ባለው ሀዘን ውስጥ ዘላለም ተጥላችሁ መኖር ትፈልጋላችሁ? ምናልባት ዛሬ ስቃችሁ ከሆነ፣ ምናልባት ነገ ደግሞ የእኛ የማልቀስ ተራ ይሆን? ምናልባት ዛሬ ፈንጥዘን ከሆነ፣ ነገ የመኮራመት ወረፋኛ ጋር ይደርስ ይሆን? አንተ እንደነሱ፣ እነሱ እንዳንተ፣ አንድ ቀን ቦታ መቀያየር ወረፋው ይደርስ ይሆን? ሀዘናቸው ሀዘናችን፣ ለቅሷቸው ለቅሷችን ስሜታቸው ስሜታችን፣ ህመማቸው ህመማችን፣ ቁስላቸው ቁስሏችን፣ መድማታቸው መድማ ነው። እንደ ክርስቲያን ወግ ነው የምንኖረው። ራሳችንን ከታመሙት ጋር እንቆጥራለን። ይህ እኮ የወንጌል የጽድቅ አንዱ መንገድ እኮ ነው። ሀዘን ሀዘን ሀዘን ይህ ይቻለ ጆሮን ጭው የሚያደርግ አንዱን ስንሻገረ ወደ አንዱን አለፍነው ስንል ሌላ ጎርፍ፣ አንዱን ተጠለልነው ስንል ሌላው ዶፉ ሐዘን። ታዲያ በዚህች የሀዘን ከተማ በዚህች የሀዘን ዓለም በቃ ዝም ብለን መኖር ነው የምንፈልገው? አይደለም። እንደ እግዚአብሔር ቃል በዚህ የምትኖር በምን፣ በሀዘን የምትኖር ከተማ የለችም። እና ምን እንፈልጋለን? ሀዘን የሌለባትን ከተማ እንፈልጋለን። የእግዚአብሔር ቃል እንዲህ ይላል። ክርስቲያኖች ከእንግዲህ ሀዘን የለም፣ ዋይታም የለም፣ ጩኸትም የለም፣ ስቃይም የለም። በግልጽ የተጻፈውን ቃል ነው ምነግራችሁ። ይላል የእግዚአብሔር ቃል እምባዎችንም ሁሉ ከአይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። ሀዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። እቺን ከተማ ትናፍቁ፣ እቺን ከተማ ትናፍቁ፣ ማንም እንደማያዝን፣ ማንም እንደማይጮህ፣ ማንም እንደማይሰቃይ በዚች ከተማ። በዚች ዓለም ላይ ዋስትና የለውም። ባለ ጸጎች ደሂተው አይተናል። ዋስትና የለንም። ባለ መሳሪያዎች፣ ባለ ጉልበቶች፣ አዋቂዎች ማንም ዋስትና እንደሌለው አይተናል። ዋስትና ያለን በሰማይ ብቻ። እመናን የሰርጋችን ቀን የሚደርስበት ቀን እንደሆነ ታስባላችሁ? ዕለተ ምጽአት የክርስቶስ ወደ እኛ መምጣት ብቻ አይደለም፣ እኛም ወደ ክርስቶስ የምንሄድበት የሞታችን መንገድ ዕለተ ምጽአታችን እኮ ነው። የሰርጋችን ቀን ማለት እኮ እሱ ነው። እዚህ ሰርግ ላይ አለመገኘት አያሳዝንም? ወገኖቼ እንዲህ ተሰብስበን ተሰብስበን ከዚህ ሰርግ ብንርቅ አያሳዝንም? እንደዚህ ነጭ ለብሰን አምሮብ እዚህ ያለውን ነጭ ልብስ ሳንለብስ ምንቀር አያሳዝንም? እንደዚህ ጮሄ ጮሄ አላሳዝንም? እንደዚህ ብርድ መጥቷችሁ አፋችሁን ኮቸችላ እስኪ መስል እንደዚህ ተረባችሁ መሯችሁ ምሬት ተሰምቷችሁ ጾማችሁ ጠባለ ኪዳ መሸለ ቁርባን ገስግሳችሁ ዶፍ ጎርፍ እየወረደባችሁ፣ ከዚህ ሰርግ መቅረት አሳዝንም። እስኪ በዚህ የሰርግ ቀን በትንሣኤ ተነስታችሁ አብራችሁ መኖር የምትፈልጉ እስኪ እጃችሁን አውጡ። እሺ፣ አውርዱ። ተነስታችሁ ከክርስቶስ ጋር በዚያ ሰርግ መገኘት ትፈልጋላችሁ አይደል? ድምፅ የለም ነው አይደል? እንደምትሉ አስባለሁ። እሺ መሞት የምትፈልጉ ደግሞ እስኪጃችሁ ነው አውጡ። እንዴ በምን በኩል ልትነሱ ነው እናንተ? ብልጣ ብልጥ ምትሆኑ ተሆኑ ነው? እንዴ የሰርጋችን ቀን የሚሆነው በዚህ በኩል እኮ ነው። እውነት አሰብ እስኪ ልጠይቃችሁ። ድምፅ ይሰማችኋል? ግን መጨረሻ እስኪ ልጠይቃችሁ በዚህ ጫውን ባልኳችሁና በገለጽኩላችሁ ከተሞች እና እኔ መግለጽ ለማልችለው እና እኔ ባልደረስኩበት ህይወት ያሉ ደጋግ ቅዱሳን፣ ደጋግ ንጹሃን፣ ደጋግ ጻድቃን፣ ደጋግ መስተጋድላን፣ ደጋግ ሰማዕታትን ኑ ወደዚች ምድርና ከተማ ብትሏቸው ይመጣሉ አይመጡም? ምን አላችሁ? ለምን ይመጣሉ? አንተ ሄድ እንጂ ለምን ይመጣሉ? እነሱ እውነት አስብ በእውነት እንደማይመጡ እርግጠኛ ነን አይደለንም? አሁን ከሲኦል አንድ ሰው ጋር ብዤ እንደው እዚህ አንድ መልእክት አስተላልፍ ብለው ምንም የሚናገር ይመስላቸዋል? ከሲኦል ምን ይመስላል? እኔም እንደናንተ ነበርኩ ይላል አይልም? ቁጭ ብዬ ማር ነበር ይላል አይልም? ግን አደራችሁን ወደ እኔ እንዳትመጡ ይላል አይልም? አይ ወደ ሲኦል እንዳትመጡ እኮ ነው ይላል አይል እና እዚህ መኖር ነው የምትፈልጉት? እዚህ መረሳት ነው የምትፈልጉት? ተወደዳችሁ ኦርቶዶክሳውያን በዚያች በሰማይ ከተማ አለችን። ወደዚያች ከተማ ከዚያች ቅጽበት ጀምሮ ሕሊናችን እያሰባት፣ ልባችን እያመላለሳት ጭቅ ብለን ይህችን የምንኖርባትን ዓለም እንጣበቅባት። በዚህ የምትኖር ከተማ የለችንም ትመጣ ዘንድ ያላትን እ በሉልኝ አትፈልጓት፣ አትፈልጓት። በልቦናችን ይሳለብን። አሜን። ይቆያል።